ዶሮ ከማርባትና የወተት ላሞችን ከማስገባት የትኛው አዋጭ ነው? የትኛው ለጀማሪ ይመከራል የሚሉትን ዛሬ ትንትን ባለ መረጃ እነግራችኋለውኝ። በጣም ጥሩ መረጃ እንደምታገኙበት ተስፋ አደርጋለውኝ። አስር ጥያቄዎችን ያስቀመጥኩት፣ እነዚህ አስር ጥያቄዎች እንደ ማወዳደሪያ የምጠቀምባቸው ናቸው። ጊዜውን የጠበቀ ወቅቱን የጠበቀ መረጃ ነው የምሰጣችሁ። ሁለቱም ዘርፍ ላይ አለውበት። የወተት ላሞችም አሉኝ የዶሮ እርባታ ውስጥም በሰፊው እየሰራሁ ነው ያለሁት። ስለዚህ እኔን የገጠሙኝን ችግሮች እንዲሁም ደግሞ ጀማሪ ዶሮ አርቢ ጀማሪ የወተት ላሞችን የሚሰራ ዶሮ አርቢ ምን ማድረግ አለበት የሚለውን ነገር ወደ እናንተ የማቀርብ ነው የሚሆነው። ይሄ ቪዲዮ በእርግጠኝነት ይመቻችኋል ብዬ አስባለሁ፣ ያለምንም ጥርጥር ማለት ነው። አስር ነጥቦችን አስቀምጬላችኋለሁኝ። አስሩም ሁለቱን ዘርፎች የምናወዳድርባቸው ነጥቦች ናቸው። ከአስር ምን ያክል ነጥብ አገኙ የሚለውን ወደ እናንተ ማደርስ ነው የሚሆነው። አብራችሁኝ ከቆያችሁ በጠቀም ያለ በተለይ ወደ እርባታ ዘርፍ ለመግባት እያኮበክባችሁ ያላችሁ ዝግጅት እያደረጋችሁ ያላችሁ ካላችሁ ጥሩ ግብዓት ይሆናችኋል ተጨማሪ መረጃ ይሆናችኋል ብዬ አስባለሁኝና ዶሮዎችን ዶሮችን ከማርባትና የወተት ላሞችን ከማስገባት የትኛው የተሻለ አዋጭ ነው እንዲሁም ደግሞ ቦታ ቆጣዊ የትኛው ነው እንዲሁም ደግሞ ወዲያው ትርፍን ሊያመጣላችሁ የሚችለው ለምሳሌ እርባታው ከተከፈተ ጀምሮ በሁለቱም እርባታ ሊሆን ይችላል። የዶሮዎችን ብታስገቡና የወተት ላሞችን ብታስገቡ የትኛው ወዲያው ወደ ትርፍ ያስገባችኋል የሚለውን ነጥብ እንሰጥበታለን። እንዲሁም ደግሞ በአነስተኛ ወጪ ለመጀመር የትኛው የበለጠ ያበረታታል ወይም ደግሞ በተለይ ትንንሽ ገንዘብ ላላችሁ ትንንሽ መነሻ ላላችሁ አርቢዎች የወተት ላሞችን ማስገባት ይሻላል ወይስ የዶሮ እርባታን መጀመር ይሻላል የሚለውን እነግራችኋለሁ። በከፍተኛ ደረጃ ሪስክ አለው የሚባለው ከዚህ ከሞርታሊቲ ጋር ተያይዞ ከሞርቢዲቲ ጋር ተያይዞ የትኛው የበለጠ አክሳሪ ነው ልንል እንችላለን የሚለውን በደንብ እነግራችኋለውኝ። ሌላው ደግሞ የምናወዳድርበት ነጥብ የትኛው ነው፣ ልምድ የሚያስፈልገው የትኛው ነው? ለምሳሌ ልምድ ያለው ሰው ከዚህ በፊት የሰራ ሰው ቢሰማራበት የተሻለ ነው የምንለው ዘርፍ አለ የወተት ላም ነው ወይስ የዶሮ እርባታ ነው? እነግራችኋለውኝ። ከዚህ በተጨማሪ ደግሞ የምናወዳድርበት ዘርፍ፣ አማራጭ የስራ ዘርፍ ያለው የትኛው ነው አማራጭ የስራ ዘርፍ ያለው የትኛው ነው? ለምሳሌ አንዱ ዘርፍ ባይሳካ ወደ ሁለተኛው ሺፍት አድርጋችሁ ወቅቱን የጠበቀ ስራ የምሰሩበት የትኛው አዋጭ ነው የሚለውን ነጥብ እንሰጥበታለን። እንዲሁም ደግሞ የውድመት ደረጃ ብዙዎቻችን ኪሳራ እንፈራለን። ስለዚህ ኪሳራ እንደምንፈራው ሁሉ ግን ውድመት ሊከሰትበት የሚችለው የትኛው ዘርፍ ነው? በዘጠነኛ ደረጃ ጊዜ ሊወስድ የሚችለው ለምሳሌ ቅድም እንዳልኳችሁ ከትርፍ ጋር የተወሰነ የሚያያዝ ነው። ነገር ግን ለምሳሌ ዶሮ እርባታን ማስፋፋት ነው የሚቀለው ወይስ ከብት እርባታን ማስፋፋት ነው የሚቀለው ወይ የወተት ላሞችን ነው ማስፋፋት የሚቻለው የሚለውን እነግራችኋለሁ። የገበያ መለዋወጥ የማይታይበት ደግሞ ዘርፍ አለ። የእንቁላል ነው ወይስ የሥጋ ይቅርታ አድርጉልኝ፣ የእንቁላል ነው ወይስ የወተት ላሞች? እነዚህን አነጻጸራ ነው የምነግራችሁ። አብራችሁኝ ከቆያችሁ ጠቀም ያለ መረጃ ጥሩ ግብአት ይሆናችኋል ብዬ አስባለሁ። በተለይ ጀማሪ ዶሮ አርቢ፣ ጀማሪ የወደ እርባታ መግባት ያሰባችሁ ካላችሁ ዘርፍ እየመረጣችሁ ይሄኛው ከዚህኛው የተሻለ ነው፣ በጣም መረጃዎችን እየሰበሰባችሁ ላላችሁ ሰፊውን ድርሻ የሚወስዱት እነዚህ ጥያቄዎች ናቸው ብዬ አስባለሁኝ። ሁለቱም ላይ ስላለው ደግሞ ቆሜ መሬት ላይ ያለውን ነገር ቆሜ ለመናገር እጅግ ይመቸኛልና ሁለቱም ላይ ሰፊ የሆነ ጥናት እያረኩባቸው ያለ ሰፊ የሆነ ስራ እየሰራሁባቸው ያሉት ናቸው። የትኛው ከበደኝ፣ የትኛው ቀለለኝ የሚለውን እኔ ባለኝ ኤክስፒሪየንስ እነግራችኋለሁኝ። ስለዚህ ዛሬ ጠቀም ያለ መረጃ እየሰጠዋችሁን ያለሁት እናንተ ደግሞ በምትኩም ታረጋላችሁ፣ ቪዲዮችንን ላይክ ታረጋላችሁ፣ ከዛ ሰብስክራይብ ታረጋላችሁ። ቪዲዮቹን መኮምኮም ብቻ ነው። ጥሩ ቻናል ነው፣ በጣም እያደገ ያለ ቻናል ነው። እርባታው ዘርፍ ላይ ቀዳሚ ሊሆን የተቃረበ አይነት ቻናል ነው። ያው በሁለተኛ ደረጃ ነው ብዬ አስባለሁ። ስለዚህ ሰብስክራይብ አድርጉ። የቴሌግራም ቻናላችንን ደግሞ ጆይን አድርጉ። የእንቁላል ገበያ የምትፈልጉ ከሆነ የከብቶች የመኖ ዋጋዎችን እለታዊ ዋጋዎችን ማወቅ ለምትፈልጉ የከብት የወተት ላሞችን የሚደልቡ ከብቶችን፣ የበጎች፣ የፍየሎችን አያያዝ፣ የዶሮ እርባታ የስጋ፣ የጫጭቶችን፣ የቄብ ዶሮችን አያያዝ ማወቅ ለመማር የምትፈልጉ ካላችሁ በፎቶ በቪዲዮ በጽሁፍ የተደገፈ አጫጭር መረጃዎችን ማግኘት ትችላላችሁ። ወቅቱን የጠበቁ መረጃዎች በቴሌግራም ቻናላችን እየተለቀቁ ነው። ትልቁን ቻናላችንም ደግሞ መጎብኘት እንዳትረሱ። ቀጥታ ወደ መጣሁበት ሀሳብ ልግባላችሁ። እያወዳደርን ያለነው ዛሬ የዶሮ እርባታን ከወተት ላሞች ነው። የወተት ላሞች አሉ፣ እንዲሁም ደግሞ የዶሮ እርባታ። የመጀመሪያው ጥያቄ የመጀመሪያው ጥያቄ አዋጩ የትኛው ነው? አዋጩ የትኛው ነው? ሁለቱም ያዋጣል። አንዳንድ ነጥብ ነው የምንሰጠው። ወደ በኋላ ላይ ግን ይለያቸው ነገር አለ አዋጭነት ብለን ሁለቱን የሚለያያቸው ነገር እዚህ አዋጭ ነው በሚለው ሳይሆን ምን ያክል ጊዜ ይወስዳል የሚለው ሁለቱን እየለየን እንወስዳለን። ውድመትን እየለየን እንመጣለን። ስለዚህ ለሁለቱም አንዳንድ ነጥብ ሁለቱም በትክክል ከተሰራበት አዋጭ ነው ያየውት። ሁለቱም ግን ፈተና አለባቸው፣ ቻሌንጅ አላቸው። እራሳችሁን ዝግጁ አድርጉ። የእርባታ ዘርፍ ላይ በጎች ብትሉ፣ ፍየሎች ብትሉ፣ አሳማ ብትሉ፣ ዶሮ እርባታ ብትሉ፣ የወተት ላሞች ከብቶች፣ የትኛውም እርባታ ዘርፍ ላይ ግቡ፣ ቻሌንጅ አለው። ለተሻለ ስራ ቻሌንጅ አለው። ራሳችሁን ብቻ ለዚህ አዘጋጁ። ሌላው ነገር ግን ሙሉ በሙሉ ሁለቱም ትርፋማ ነው። አንዳንድ ነጥብ ሰጠናቸው ለመጀመሪያው ጥያቄ። ለሁለተኛው ጥያቄ ቦታ ቆጣቢ የሆነው የትኛው ነው? የወተት ላሞች። የወተት ላሞች ቦታ ቆጣቢ ናቸው። ያ ማለት አንድ ነጥብ ስድስት ሜትር በሁለት ሜትር በሆነ ቦታ ላይ አንድ ላም ታርፋለች። አንድ ነጥብ ስድስት በሁለት ሜትር በሆነ ርዝመቱ የጎን ርዝመቱ ሁለት ሜትር ስፋቱ አንድ ነጥብ ስድስት አንድ ላም የምታርፍበት ካሬ ነው ወይም ደግሞ ቦታ ማለት ነው። ስለዚህ የቦታ ቆጣቢነትን ስናመዛዝን ዶሮችን ከማርባት የወተት ላሞችን መስራት የበለጠ ቦታ ቆጣቢ ነው። ስለዚህ ባላችሁ በጣም ትንሽ በሆነ ቦታ አሁን እንደነገርኳችሁ በጣም ትንሽ በሆነ ቦታ መስራት ይቻላል። ነገር ግን ዶሮችን ስናስባቸው ደግሞ አንዲትን ዶሮ ለመያዝ አንዲትን ዶሮ ለመያዝ እንቁላል ጣይ ዶሮችን ለመያዝ የስጋ ዶሮችን ለመያዝ ጫጭቶች የተለየ ቦታ ስለሚፈልጉ ነው። ነገር ግን ዶሮቻችሁ አንድ ዶሮን እንቁላልጣይ ዶሮን ለመያዝ የሚፈልግባት ቦታ እስከ 1400 ሴንቲሜትር ስኩዌር ድረስ ያስፈልጋታል። ለስጋ ዶሮን በተመሳሳይ ጫጭቶች ግን እስከ 900 ሴንቲሜትር ስኩዌር ድረስ ያስፈልጋቸዋል። ስለዚህ ቦታ ንጽጽሩን ስንመለከት የከብቶች የተሻለ ቦታ ቆጣቢ ናቸው፣ የተሻሉ ቦታ ቆጣቢ ናቸው ማለት ይቻላል ማለት ነው። ስለዚህ ለከብቶች በሁለተኛው ጥያቄ አንድ ነጥብ እንሰጣቸዋለን። እስካሁን እንግዲህ ሁለት ለአንድ ያው የወተት ላሞች ሁለት ለአንድ እየመሩ ነው የሚገኙት። በትርፍ አንጻር እንመለስ። ሶስተኛው ጥያቄ ቶሎ ትርፍ የሚያመጣው ዘርፍ የትኛው ነው? እንግዲህ ወደ ወሳኙ ጥያቄ እየመጣን ነው። ቶሎ ትርፍ የሚያመጣው ወይም ደግሞ ትርፍን ቶሎ ፕሮፊትን ጀነሬት ሊያደርግ የሚችለው የትኛው ነው? የዶሮ እርባታ አንድ ነጥብ እንሰጠዋለን። የዶሮ እርባታ ሶስተኛው ጥያቄ አንድ ነጥብ እንሰጠዋለን። ይሄ ማለት እንዴት ነው? ለምሳሌ ዶሮዎቻችሁን በስጋ ዶሮ ብትመለከቱ ከአርባ አምስት ቀን በኋላ ዋናችሁንም ትርፋችሁንም ታገኛላችሁ። ያ ማለት ኢንቨስትመንት ሪተርን የምንለው ማለት ነው። በእንቁላልጣይ ዶሮዎች ስንመለከት ደግሞ ግፋ ቢል ግፋ ቢል አሁን ባለው አሰራር ከሁለት ወርና ከአንድ ወር በኋላ ወደ ገቢና ወጪ ሂደት ትገባላችሁ። ከወጪ ወታችሁ ወደ ገቢና ወጪ ትመጣላችሁ ማለት ነው። ስለዚህ ገቢ የሚጀምረው ከሁለት ወርና ከሶስት ወር ማክሲመሙ ሶስት ወር ማለት ነው፣ እንደምትገቡበት እድሜ ቢለያይም። ስለዚህ የወተት ላሞች ለምሳሌ ዘርፉ ላይ ስንመለከት በጣም አዋጭ ነው የሚባለው። ለምሳሌ ጊደሮችን ወይም ደግሞ እነዚህ ዘር የያዙ እርግዝናን ያላቸው ያ ማለት እርግዝናቸው ገፋ ያለ ጊደሮች ይመረጣሉ፣ ብዙ ጊዜ አይታችሁ እንደሆነ። ያ ማለት ደግሞ ጊደሮቹ ያንን ዘር መያዝ ይችላል አይችልም ከሚለው አንጻር አርቢውን ከስጋት ነፃ ለማድረግ አንደኛው ሁለተኛ ነገር ደግሞ ጊደር መሆናቸው ከዚህ በፊት አለመውለዳቸው፣ ያ ማለት እናንተ ጋር ለረቢ እስከያዛቸው ድረስ እድሜያቸው ገፍቶ ደግሞ ብዙ ጥጃዎችን እንዳይወልዱ ወይም ደግሞ እርጅና ቶሎ እንዳይመጣባቸው ከማሰብ አንጻር ነው። ስለዚህ እርግዝና የያዙ እርግዝና ጊዜያቸው የገፋ ያ ማለት ከሰባት ወር ጀምሮ ባለው የገፋ ጊደሮችን ትገዛላችሁ። ያ ማለት ግን ወልደው እነዛ ጊደሮቹ ጥጃዎቹን ወልደው መታለብ በሚጀምሩበት ሰዓት ላይ እንዲሁም ደግሞ ጊደር በመሆናቸው ሰዓት ጊደር በመሆናቸው አማካኝነት ደግሞ አነስተኛ የወተት ምርት አላቸው። ስለዚህ ከዚህ ጋር ተያይዞ የምትሸጡት የወተት ምርት አነስተኛ ነው። ጊደር እንደ እርግዝናቸው መጠን የአምስት ወር የስድስት ወር መገዙ ከሆነ ረጅም ጊዜ ከእናንተ ጋር ይቆያሉ። ስለዚህ ቶሎ ወደ ትርፍ የሚያመጣችሁ ወይም ደግሞ ቶሎ ወደ ገቢና ወጪ ትርፍ የሚያመጣችሁ የዶሮ እርባታ ሲሆን የወተት ላሞች ግን ሂደት አለው። ጊዜ አለው። የእርግዝና ጊዜያቸውን ተከትሎ ወይም ደግሞ ነጠፉ የምንልበት ወይም ደግሞ የላክቴሽን ፔሪድ የሚያቆሙበት ጊዜ አለ። ከዛ ጋር ተያይዞ የወተት ላሞቻችሁ ቀጥታ ወደ ትርፍ ሊያስገቧችሁ የሚችሉባቸው የተለያዩ ምክንያቶች አሉ። እሱም ግን ጊዜ መውሰዳቸው ብቻ ነው ከግምት ውስጥ መግባት የሚኖርበት ማለት ነው። ስለዚህ ለፈጣን ትርፍ የዶሮ እርባታን አስቀምጠናል። አሁንም ሁለታቸው ሆነዋል፣ ወይም ደግሞ ሁለት ሁለት ነጥብ እኩል ሆነዋል ማለት ነው። በአነስተኛ ወጪ የምትጀምሩት የትኛው ነው? አሁንም ዶሮ እርባታ። ያ ማለት ከሀያ ዶሮ ጀምሮ ሀምሳ ዶሮችን፣ አርባ ዶሮችን፣ መቶ ሁለት መቶ ሁለት ሺ ሶስት ሺ እያረጋችሁ መጀመር ትችላላችሁ እንዳቅማችሁ። ነገር ግን የወተት ላሞችን ለመጀመር ግፋ ቢል እስከ ሁለት መቶ ሀምሳ ሺ ብር ድረስ ያስፈልጋችኋል ጥሩ ዝርያ ጊደር ሆና ጥሩ ዝርያ እርግዝና ያላትን ለመግዛት ያ ማለት ግን ከፍተኛ ካፒታል ይፈልግባችኋል እንደማለት ነው አንዷን ለመግዛት ማለት ነው። ነገር ግን በአንድ ጊደር ደግሞ እርባታ ማስፋፋት እጅግ ከባድና ፈታኝ የሚባል ነው። ስለዚህ ያቺን ጊደር በምትገዙበት ዋጋ ዶሮ እርባታን ብታስገቡ ግን የተሻለ ቅድም እንዳልነው ከትርፍም አንጻር ቶሎ ገቢ ከማምጣት አንጻር የዶሮ እርባታ በጣም የተሻለ ነው ማለት ይቻላል። አሁንም ለዶሮ እርባታ በአራተኛው ጥያቄ አንድ ነጥብ እንሰጣለን። አምስተኛ ጥያቄ፣ ሪስክ ያለው የትኛው ነው? ሪስክ ያለው የትኛው ነው? አምስተኛ ጥያቄ። ዶሮ እርባታ ሪስክ አለው። ጥሩ የሆነ ትርፍ ታገኛላችሁ። ኪሳራው ደግሞ ከፍ ያለ ነው። ብዙ ጊዜ ዶሮዎች በተደጋጋሚ በሽታ የመጠቃት እድል አላቸው። ከብቶች ግን የበሽታ የመጠቃት እድላቸው ጠባብ ነው፣ እንደ አሰራራችሁ ቢወሰንም። ልክ እንደ ዶሮ እርባታ ብዙ ከብቶች የሚወድሙባቸው የሚወድሙባቸው ጊዜያቶች አሉ። ያንን ከግምት ውስጥ ማስገባት አስፈላጊ ነው። እንደ ግለሰቡ አሰራር ዶሮ እርባታ ላይ የምትሰማሩ ከብት እርባታ ላይ የምትሰማሩ ከበሽታ አታመልጡ። ነገር ግን በተደጋጋሚ የሚፈትናችሁ በተለይ ከእውቀት ማጣት ጋር ተያይዞ የሚፈትናችሁ በሽታ በዶሮ እርባታ ላይ በጣም ይፈትናችኋል ማለት ነው። እውቀት ያለው ዶሮ አርቢ ስልጠናን የወሰደ ልምዱ ያለው ልምዱን የቀሰመ ዶሮ አርቢ ግን ይሄ ነገር ፈጽሞ ሊቸግረው አይችልም ማለት ነው። ስድስተኛ ልምድ የሚያስፈልገው ለየትኛው ነው? አሁንም ለዶሮ እርባታ ልምድ ያስፈልገዋል። ስለዚህ ለከብቶች አንድ ነጥብ እንሰጣለን ማለት ነው። ልምድ ስለማያስፈልጋቸው፣ ያ ማለት በጣም በጣም ውስብስብ የሆነ አሰራር አይደለም። የከብቶች አሰራር ያለው ሳይንስ በእርግጥ ይፈልጋል፣ ልምድ ይፈልጋል። ነገር ግን ከዶሮ እርባታ አንጻር ስናየው በጣም ሴንሲቲቭ የሚባሉ አይደሉ። ስለዚህ ከዚህ ጋር ተያይዞ አሁንም ለከብቶች አንድ ነጥብ እንሰጣለን። ሰባተኛ ጥያቄ አማራጭ ያለው የስራ ዘርፍ የትኛው ነው? ዶሮ እርባታ። ያ ማለት ለምሳሌ ከብቶችን ብትመለከቱ ወይ ማድለብ ነው፣ ወይ ደግሞ የወተት ላሞችን መስራት ነው። ከሁለት አንዱ ሰፋ ያለ ስራ ያላቸው ማለት ነው። ነገር ግን የዶሮ እርባታ የምትመለከቱ የስጋ ዶሮችን፣ ጫጭቶችን፣ መኖ ማምረትን፣ ማስፈልፈልን፣ ቄብ አድርሶ መሸጥን፣ እነዚህ ሁሉ ዘርፎች አሉት ማለት ነው። ስለዚህ እንደ የገበያ ሁኔታ አንድ ግቢ ውስጥ እነዚህ አይነት ዘርፎችን እንደ አማራጭ መስራት የምችሉባቸው ብዙ ዘርፎች አሉ። ስለዚህ ለዶሮ እርባታ አንድ ነጥብ እንሰጣለን። ሌላው የውድመት ደረጃ ሁለቱም እኩል ናቸው። ሁለቱም በሽታ ሲመጣ የመሞት እድላቸው ሰፊ ነው። ስለዚህ ወረርሽኞች በሚከሰቱበት ሰዓት ላይ ሁለቱም የሞት እድላቸው ሰፊ ነው። ለሁለቱም አንዳንድ ነጥብ የምንሰጥበት ነው የሚሆነው ማለት ነው። ሌላው ጊዜ የሚወስደው የትኛው ነው? ጊዜ የሚወስደው ቅድም እንዳልኳችሁ በተወሰነ መልኩ አብራርች የላችኋለኝ የከብት እርባታ ወይም የወተት ላሞች እርባታ ጊዜ የሚወስድ ነው። ለመስፋፋት ራሱ እርባታውን ትልቅ ለማድረግ ወይም ደግሞ ትልቅ ደረጃ ለማድረስ ለማስፋት፣ ስራውን ለማስፋት ከፍተኛ ካፒታልም ይጠይቅባቸዋል ጊዜ የሚወስድባቸዋል። ስለዚህ ከዚህ ጋር ተያይዞ ከግምት መግባት ያለበት ጉዳይ ምንድን ነው? ለማስፋፊያ የሚወስዱባቸው ጊዜ እና ከፍተኛ ካፒታል መጠየቁ የወተት ላሞችን እንደ ጉዳት የሚነሳ ነው። ለዶሮዎች አንድ እንሰጣለን። ሌላው የገበያ መለዋወጥ የሚታይበት የትኛው ነው? ዶሮ እርባታ የገበያ መለዋወጥ ይታይበታል። ያም ደግሞ ቻሌንጅ የሚያደርጋችሁ ነገር ነው። ስለዚህ ለወተት ላሞች አንድ ነጥብ እንሰጣለን። ያ ማለት የወተት ሽያጭ እንደምታውቁት ግፋ ቢል አስር ብር ነው የሚጨምረው። ያም ደግሞ ከስንት ጊዜ ጾም ቢገባም ቢወጣም ብዙ ለውጥ የለውም። ነገር ግን በእንቁላል አንድ ብር ሀምሳ ሳንቲም ሰባ ሳንቲም እያለ ደግሞ ሰፊ ልዩነት አለው እና ፍላክቹዌት ከማድረግ ጋር ተያይዞ ገበያው ላይ ምርታችሁን በማውጣታችሁ ሰዓት እነዚህ አይነት የመጨመር የመቀነስ ነገሮች ይከሰቱባችኋል። ስለዚህ ለወተት ላሞች አንድ ነጥብ እንሰጣለን። በአጠቃላይ ታዲያ በአጠቃላይ ታዲያ የዶሮዎችን መስራት ይሻላል ወይስ የወተት ላሞችን መስራት ይሻላል የሚለውን ስናወዳድር የዶሮ እርባታን ሰባት ነጥብ አግኝቷል። የወተት ላም ደግሞ አምስት ነጥብ አግኝቷል። ስለዚህ የዶሮ እርባታ በጣም የተሻለ ነው። የተለየ ሐሳብ አለኝ እንደዚህ አይደለም ብሎ የሚያቀርብልኝ ሀሳብ ካለ ግን ከእሱ ጋር ለመወያየት በጣም ዝግጁ ነኝ። ስለዚህ ሁለቱንም ዘርፍ ለማነጻጸር ምቹ ሁኔታ ለእናንተም ጥሩ መረጃ እንድታገኙ መሬት ላይ ያለውን ነገር በደንብ እንድትረዱት ያረጋችኋል ያግዛችኋል ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት ሀሳብ ምንድን ነው? በዚህ በወተት ላሞችና በዶሮ እርባታ ላይ ተንተርሰን ነበር መረጃ የሰጠዋችሁ። በቀጣይ ደግሞ ስለ በጎች፣ ስለ ፍየሎች፣ ስለሚደልቡ ከብቶችና አጠቃላይ ደግሞ ስለ ስጋ ዶሮች፣ ስለ እንቁላልጣይ ዶሮች፣ ስለ ጫጭቶችና ስለ እንቁላልጣይ ስለ ጫጭቶችና ስለ ስጋ ዶሮች አነጻጸር የምነግራችሁ ነው የሚሆነው። ይህ ቪዲዮ ከተመቻችሁ እስካሁን ላዳመጣችሁኝ እጅግ ክበሩልኝ ማለት ፈልጋለሁ። የሚቀጥሉ ደግሞ የተለያዩ መረጃዎች እንዲደርሷችሁ ሰብስክራይብ ና የደውል ምልክቱ መጫናችሁ እንዳትረሱ። ኮመንት ላይ ሀሳብ አስተያየቶቻችሁን ስጡኝ። ሰብስክራይብ ሳታረጉ ግን እንዳትወጡ እኛን ማበረታታት ነው። በቀጣይ ቪዲዮም ደግሞ ቶሎ እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ የደውል ምልክቱ መጫናችሁ እንዳትረሱ። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።